150 ስናከብር ሁሉም ባለበት አንቺን ባለሽበት ቢገኙ ደግሞ ቢመቻቸው ሁሉም ጓደኞቻችን ባሉበት ቢሆን ነው ብለን አስበን፣ በነገራችን ላይ ሰው ብዙ ያለጠላል ምናምን ጓደኞቻችን ሌሎች ያላወቁት ምናምን እንደዚህ ከተሰማ ወሬው ሜይ ቢ ወይ አንቺ አልመጣም እንዳትይል ወይ እሱ አልመጣም። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሰናል ማለት ነው። እና እንግዲህ ብሩኬና ሀይሚን እንግዲህ አንድ ላይ አገናኝተዋል እና እንዴት ነው ነገሩ? ሳይፈታ ማለት ነው። ትላንትና እንደዛ እንደሆኑ ታውቃላችሁ። ሁለተኛ እንዳደው ማለት ልጆቹ እንዲፋጁ ነው ምናምን ነው የሚባለው እንዲፋጁ ነው። አማርኛ ቢጠፋብኝ እንትን እንዳይላችሁ። ምክንያቱም ያው እናንተ ደግሞ ላይቱ ማለት ነው ፊቴ ላይ እንትን አለ ማለት ነው። ምንድን ነው፣ ከንፍሬ ላይ የሆነ ላይት ያለ ይመስላል። እሺ፣ ላይት ነው። እሺ፣ ከጀርባ ያለው ላይት ነው። ሌላ ምንም የለብኝም። እና የሆነን ለመናገር ማለት ነው ቤት ሀይሚና ብሩኬ እንግዲህ ትላንትና አይታችኋል። እንግዲህ እንዴት ሆነ? ሁለተኛ እንዳደዊልኝ ምናምን ብሎ እየሄዱት ማለት ነው። ሲጀመር ደግሞ ልጁ ታውቃላችሁ፣ ሀይሚና ብሩኬ የሆነን ለመናገር አንዳንዴ፣ መጀመሪያ መናገር የምፈልገው አንዳንዴ ቡታጅራ ሄዶ ታውቃላችሁ፣ በጣም ለብዙ ሰዎች ዩቱብ ከፍቶ ነው የመጡት ማለት ነው። ሌላኛው ደግሞ ከነሱ ጋር በሚሰሩ ስራ ላይ ያስገቡና ዩቱብ ይከፍትላቸዋል። ገባቸው። አሁን ማን ነው ካያችሁት? ያቺ የብሩኬ ፍቅረኛ ሆነ የመጣችዋ ሴትም ሀይሚም ይዛ የመጣችው ልጅ አይታችኋል። ለሁለቱም ዩቱብ ከፈቱ፣ ከዛ አሳደጉ ማለት ነው። እና ይሄም ልጅ አሁን የመጣው እንግዲህ ዩቱብ ሊከፈትለት ነው። ስለዚህ ይውላችሁ፣ መጀመሪያ አንዳንድ ፋራዎች አላችሁ ሙድ የማይገባችሁ ማለት ነው። ልንገራችሁ ሀይሚና ብሩኬ እናንተ ስላላችሁ የእውነት ለመናገር እነሱ ተጣልተው እንዳይመስላችሁ ምንም ቢፈጠር እነሱ አይጣሉም። ሲጀመር ቃል አላቸው። በጣም ነው የሚዋደዱት። እንደነሱ ሀይሚም እንደ ብሩኬ የምታከብረው ሰው የለም። ብሩኬም ደግሞ እንደ ሀይሚ የሚያከብራት ሴት የለችም። ገባቸው አይደለ? ነገር ግን ይሄ ስራ ነው፣ አለቀ። ሎርማን ነው እኮ ሰው። እኮ ስንት አይነት ነገር ይሰራል፣ አይደል እንዴ? ኢቭን ብዙ ነገር ስሙ ሲጠቀስ እንግዲህ ለምንድ ነው ከሱ ጋር የምታወዳድር የምትውሉ ሰዎች አላችሁ ስሙ ቢጠቀስስ ምን ችግር አለው ሚስቱ እያለች እርጉዝ እያለች እሱ አንትቶ ከውሽሚት ጋር የሚላላ ሰው የሚሳሳመው አለ ቆይ እናንተ እውነቱን ለመናገር እዚህ ጋር ማለት ነው ብሩኬ እንደዚህ ብሰራ ቢሰራ ሶሪ ሀይሚም ልክ እንደሱ ቢስ ማለት ብሰራ ቆይ ምን ምን ትሆኑ ምን ልትሆኑ ነው እስቲ ንገሩኝ ምን ልትሆኑ ነው? ይሄኮ ኖርማል ነው። ጓደኞች ይመጣሉ፣ ከዛ ሌላ ወንድ ይመጣል። ከወንድ አንድ ቀን እንኳን እስቲ ካያችሁት እኮ እንደዚህ እንኳን፣ እሺ ተሳሳሙ እንኳን ከተባለ ማለት ነው ጎንጭ ብሲም ነው፣ ቢተቃቀፉ ነው። እነ ብሩኬና እና ሀይሚ ማለት ነው ከሌላ ሰዎች ጋር ይሄ መተቃቀፍ፣ መተሻሻት፣ ቤቱ ጠርቶ ከሌላ ሴት ጋር መሆን፣ ሀይሚም እንደዛ አርጋ አታውቅም እስካሁን ባለነው ጊዜ፣ ወይም ደግሞ እስካሁን ባለነው ባየነው ቪዲዮዎች ላይ ማለት ነው። ገባችሁ አይደለ? እስካሁን በምናየው ላይ እንደዛ አያደርጉም እነሱ። ገባችሁ አይደለ የሚሰሩ ስራ አንደኛ ትምህርት ያለው ስራ ነው። የእውነት ለመናገር እስካሁን ፕራንክም ሰሩ የሆነ ነገርም ሰሩ ለሰው ልጅ ትምህርት የሚሆን ነገር ነው ብሩኬና ሀይሚ የሚሰሩት። እኔ በጣም ነው የሚመቹኝ። እንደ እንግዲህ የማይመቻችሁ የራሳችሁ ጉዳይ። ገባችሁ አይደለ ብሩኬን ብሩኬን የምትወዱ ሆናችሁ ወይም ደግሞ ሀይሚን የምትወዱ ሆናችሁ ሁለቱንም ልጆች ለማጣላት ማ ላይ ገብታችሁ የሆነ እንትን የምትሰሩ ሰዎች እህን እንጃ አላቅላችሁም፣ እንግዲህ መጨረሻችሁ ምን እንደሚሆን ማለት ነው የእውነት ለመናገር ግን እንድታቁልኝ የምፈልገው ማለት ነው ሃይሚን ስለጠላችኋት ሃይሚን ስለዘገዘቃቸት ሃይሚን ስለተሳደባችሁት ብሩክ የሚወዳችሁ እንዳይመስላችሁ። ብሩኬን ስለሰደባችሁት ብሩኬን ቤተሰብ ስለሰደባችሁት ምናምን ሃይሚ የምትወዳችሁ እንዳይመስላችሁ። እግዚአብሔር ነው ምላችሁ። ከዚህ በፊት ሃይሚ ብዙ ጊዜ ቪዲዮ የምሰራው ላይ ብዙ ጊዜ ለእናንተ ነግራለች። ገባቸው አደለን አጠገቤ ያለው ብሩኬ ነው የሚደርስልኝ እሱ ነው። ከሱ በላይ እናንተ አትሆኑልኝም፣ ከሱ በላይ እናንተ አታስቡልኝም ብለን ነግራለች። ይግባችሁ ገባችሁ አይደለ? እስቲ እኒ ቪዲዮን ማለት ነው ሀሳብ ነው በርግጥ እ ሰው ነህ በእውነት እና ማለት አሁን ያላችሁበት ሁኔታ ደስ ባይልም ነገሮችን ተነጋግራችሁ መፍታት እንደትችሉ ከዛ በተጨማሪያ ብሩኬም ሀይሚም እንደዚ ነገር ተፈጥሮ ጊዜ ልኩራሳኔ የሚገርመኝ ማለት ነው፣ የሆነ ልደትም ሆነ ስትጣሉ ሁለት በዚህ አጋጣሚ ሀይሚ እንኳን ደስ አለሽ ሁለት መቶ አምሳ ስለገባሽ ማለት ነው። ነገር ግን የሆነ ጥላቸው አለ ሲሆኑ ነው እንደ እናንተ ጓደኞች ማለት ነው ኬክ ይዛችሁ ምናምን ከዚህ በፊት አይታችኋል። ሌላ ዩቱበሮችም እንደዚህ ነው የሚያደርጉት፣ ማለት ልክ ሲጣሉ የሆነ በእሱ አጋጣሚ ይታረቃሉ፣ ባይ ነው መሰለኝ፣ አላውቅም። ከዛ አንዱ ጥሎ ይሄዳል። ልደት ላይም እንደዛ ማለት ነው ልደት ይከበራል ምናምን፣ ግን ሁለቱ ልጆች መጀመሪያ ለማስታረቅ ሞክሩ ገባቸው አይደለ። ሲቀጥል ደግሞ ማለት ነው በሁሉም ዩቱበሮች ካያችሁት ሁለቱ እንትኖች ሲጣሉ ሰው ይበዛል፣ ጓደኛ ይመጣል ምናምን ምናምን ለማስታረቅ ምናምን ይገባል። ከዛ ነገ ደግሞ በራሱ ቤት ይሰራል፣ ላስታረቅ ፈልገ ነበረ እምቢ አሉ ምናምን ብሎ በዛው ሊሰሩ በቃ አለቀ። ሁሉም ስራ ነው የሚሰሩት፣ አለቀ፣ ይስሩበት። ግን የሁለታችሁ ነው ብሩኬ፣ የሁለታችሁም ነው ይሄ ደስታ። ምክንያቱም የብሩኬ ቻናል የሀይሚ ነው፣ የሀይሚ ቻናል የብሩኬ ነው። ሚለይ ነገር ምንም የለም። ገባችሁ ያኛው ነው የምላችሁ። አደነቅኩት ብሩኬን። ለምን መሰላችሁ? ሁለቱም ተጣልተዋል። ሁለቱም ትክክል አይደሉም። ትናንትና አይታችሁ ከሆነ ማለት ነው እንደ ምናምን ምናምን ብሎ ነው እየሄደው ነገር ግን እያጨበጨበላት ነው ቆሞ ሁላ ማለት ነው። ገባችሁ አይደለ? መጨረሻ ላይ ጥሎ ቢሄድ ምንም ቢል ማለት ነው። ነገር ግን ደስታዋን አብሮ እየተካፈለ ነው። አለቀ። ኬኩን ላይ በላይ ይችላል፣ ምን ሊል ይችላል። ነገር ግን ኬኩን ስትቆርስ ድረስ እንኳን እንኳን ትተዋት ማለት ኬኩን ሳትቆርስ እንኳን ትተዋት ቢሄድ ኬኩን ሳይቆረስ ምናምን፣ እሷም ተናዳ ልትሄድ ትችላለች። ገባችሁ አይደለ? በቃ ደስታዋን አብሮ ተካፍላለ። ሰው ማለት እንደዚህ ነው። ሰዎች ብለው ነው የተሰማንን ሁለት መቶ ሀምሳ ኬክ መግባቷን አስመልክቶ ሀይኒ መልእክት ማስተላለፍ ከቡርኬ የፈጠረውን ነገር አለ ሁሉም ለሌላ ጊዜ ይቅርታ ስትጠይቅ አምነህበት ይቅርታ ጠይቅ። ሄይ ከዛ በላይ ምን አደረግልሻለሁ? ቪዲዮውን እዩ ብለኸኝ ነበር እና ያወራኸውን ነገር በሙሉ አይቼዋለሁ። እና ለሌላ ጊዜ አምነህበት ይቅርታ አስጠይቅ። እንደ ግዴታ ሆኖ ብታይ አሁንም። ሄይ በይ ዛሬ እንኳን ደስ ይለኛል እና አመሰግናለሁ። ስላነሳኸው ነው ያወራሁት። አሁንም ነገሮችን ክልል ለማድረግ ነው። እንደዛ ሆነህ ስትመጣ ስላስገባህ እንደውም ማመስገን አለብን። አደለ አደለ፣ ልጁ ስለሚያቅህ ነው ያስገባ። ምክንያቱም ስለሚያቅህ ካሜራ ይዘ ስትመጣ ስለሚያቅህ ነው ገባ፣ አደለ ሶሻል ሚዲያ ላይ ስለሚያቅህ እንጂ ያስገባ። ማስገባቱ ራሱ እሱ ሆኑ ነው በጣም። በዚህ አጋጣሚ ማለት ነው እኔ የሆነ ፎቶ አይቼ ነበረ፣ የብሩኬ ወንድም ነው ታናሽ ወንድሙ ምናምን እያላችሁ ነበረ፣ ግን የብሩኬ ወንድም አደለም ነገር ግን የራሳቸው ጓደኛ ነው የሀይሚም የብሩኬም ጓደኛ ነው። ገባቸው አደለ አብሮ በቃ ሚዲያ ላይ የሚተዋወቁ እንደዚህ ቲክቶክ ላይ የሚተዋወቁ ልጅ ነው። አለቀ እነሱ ሲጀመር፣ ልንገራችሁ አንድ ነገር ማለት ነው ሀይሚም ሆነች ብሩኬም ሆነ ሌላ ሰውም ሆነ ማንም ሰው ማለት ነው ማያቁትን ሰው ሚዲያ ላይ አያመጡም። እመኖኝ ይሄንን እንድታቆ ልጅ ይፈልጋለሁ። ማያቁትን ሰው ሎርማን ዛሬ ታውቃችሁ ምናምን ወይም ደግሞ ሌላ ሰው እንደዚህ ይዞ አይመጡም ልንገራችሁ ማለት ነው፣ ገባችሁ አይደለ? የሚያውቁትን ሰው ነው ይዞ የሚመጡት። ነገር ግን ልጆቹ ይሄ ነገር ገና ይቀጥላል። ቀጥሉበት። እኔ ግን ሞቅ እንዲያደርጉ ነው የምፈልገው። ሞቅ ሸብረቅ፣ ደመቅ እንዲያደርጉ ነው የምፈልገው ማለት ነው። ቀዝቀዝ እንዲል አልፈልግም። ይስሩበት። ግን እንደዚህ ሲሰሩን ደግሞ ላይክ አድርጉ። ሲቀጥል ደግሞ እናንተ ደግሞ የምትወዱት እንደዚህ አይነት ነገር ነው። ግን አበረታቱ። ግን ደግሞ በቃ አላደለም ልክ እንደ ትላንትና አይነት ድብድብ ያለው ምናምን በቃ ያው ድብድብን እኮ ሰይጣን ነው የሚወዱ ምናምን እንዳትሉ፣ ገባችሁ። እኔ የምፈልገው ሸብረቅ እንዲያደርጉ ነው ገባችሁ አይደለ? ሸብረቅ ድምቅ እንዲያደርጉ ነው አለቀ። አረንም ልጅ እኮ ደስታዋ እንዳይበላሽ እኔ ሊሄድ በቃ ግዴታ እኮ ያዝበጨረስ በቃ ዋና መቁረሱ ነው እኮ አመሰግናለሁ፣ ለሁሉም ነገር እንዲ የለፋችሁበት ነገር እነዚ ነ መንገድ እንዲ ያልፈልኝአስፈላጊቪዲዮ ከካሜራ ጀርባ ይበላል ኬኩን። እሺ የማይበላ እንዳይመስላችሁ። እሺ ሰምታችኋል አይደለ ጥሎ ቢሄድም ኬኩ ግን ይበብ ይበላል ግን ማለት ነው። እናንተን ለዩቲዩበሮች ግን ኬኩ በነፃ ነው እንደሚጋገርላቸው አንዱ ይጥላል መሬት ላይ። አንዱ ፊቱ ይቀባል፣ አንዱ ይወረውራል፣ አንዱ ቆርሶ በየጊዜው ይበላል ግን ማለት ነው። የእውነት ነው ነገሩኝ። እስኪ አሁን ሁለት ኪሎ ነው ቢያንስ አምስት ሺ ነው ስድስት ስድስት ሺ ሰባት ሺህ ነው እኮ ኬክ። ግን ለዩቱበሮች እንደ ማስታወቂያ ይሰራላቸዋል መሰለኝ እንጂ በየጊዜው እንደዚህ ኬክ አያስቆርሱም። የምሬን ችግር የለው እንዳልኩ እነዚህ ቀናቶች የሚሞሪ ናቸው። እኮ አመሰግናለሁ። እኔ እንኳን ዋና ታውቃላችሁ፣ ብሩኬ ብዙ ነገር አስቦ ነበረ በዚህ አጋጣሚ ማለት ነው ሁለት መቶ ሃምሳ ኬስ ስትገባ ገና ሰፕራይዝ አድርጎ ይዟትም ከሀገርም ሊወጣ ይችላል ብዙ ቦታም ሊወስታት ይችላል። እና ከዚህ በኋላም ያው ይሄ ድራማ ካለቀ በኋላ ግን ብሩኬ በደንብ ሰፕራይዝ አድርጋታል ሃይሚን ማለት ነው። ገባችሁ አይደለ? ስለዚህ እንግዲህ ብሩኬ ጥሎ ሄደዋል። እ ገባችሁ እኔ በሰላም ነው አይደል? ጠብቁን። ለምንድን ነው ማድረግ ሄደ ሄደ፣ እየተመልሰው ኬኩን ይበላል። እሺ፣ የማይበላ እንዳይመስላችሁ። እሺ፣ ሰምታችኋል። እና በተረፈ የእኔ ቤተሰብ ሀይሚ፣ አይዞሽ፣ አይዞሽ፣ የእኔ ውዶች ቀጥሉበት፣ ሞቅ አድርጉ። እኔ እንደዚህ ሲቀዘቅዝ አልወድም። ሞቅ አድርጉ። ሀይሚ ደግሞ አሁን እዚጋ አጋጣሚ ማለት ነው፣ በቃ ተናደሽ እንደዚህ ጥሎ ሲሄድ ማለት ነው፣ ኬኩን አንስተሽ ትንሽ ግማሽ ሙሉን አይደለም፣ ያው እናንተ ያው ብዙ ጊዜ ኬኩን አንስተሽ ማለት ነው፣ እንደዚህ ትንሽ በጨር ጋርገ ለምንድነው አንተ ደስተን እንደዚህ የምታበላሸው ለምንድን ነው ምንድን ነው የምትፈልገው? ምናምን ብለሽ ማለት ነው፣ ትንሽ ብቻ ኬክ አንድ ሰው የሚበላውን አንስተሽ ጃኬቱ ላይ፣ ፊቱ ላይ ብትወረውልለት ወይ ወይ፣ እንዴት ውጥ ያለ በቃ ትወና ነበረ ማለት ነው። ከዛ ይቋረጣል ማለት ነው። ገባችሁ አይደለ? ከዛ እዛ ፓርት ላይ ይቋረጥና ነገ በጉጉት ነው የምንጠብቀው። በጉጉት ብሩኬ ሀይሚን ይመታታል አይመታትም እያልን ማለት ነው ምንጠብቀ ነበረው። ግን እኔ ደራሲ በሆንኩ ብዬ ተመኘው። በቃ ቤተሰብ ቻው ባይ ባይ፣ በአዲስ ቪዲዮ እስከምንገናኝ።